ሰላም ጤና ይስጥልኝ። እንደምን አላችሁ ውድ የዚህ ቻናል ቤተሰቦች እንዴት ቆያችሁኝ? ከወደ እስር ቤት አዲስ የምስራች ሰምተናል። በቁጥጥር ስር ከዋለች ወደ ስምንት ወራት ገደማ ያስቆጠረችው ቲክቶከሯ ይዲዲያ ነጻነት ወይም ደግሞ በቲክቶክ ስሟ የምናውቃት ናዮ የወንድ ልጅ እናት ሆናለች። ብዙዎች በሶሻል ሚዲያ በእስር ቤት እንድትወልድ ፍርድ ቤቱ ወሰነባት ያሉ ሲሆን ነገር ግን ቲክቶከሯ ናዮ በጋንዲ ሆስፒታል በጥሩ እንክብካቤ ወንድ ልጅ ከነቃጭሉ የወለደች ሲሆን ሐኪሞቹ ላንቼ የሚጠቅምሽ በምጥ መውለዱ ነው ብለው ያሳመኗት ቢሆንም ነገር ግን የእንሽርት ውሃ ስለደፈረሰ በኦፕሬሽን ልጁን እንድትወልድ ተደርጓል። የወለደችውም ልጅ ክብደት 3.7 ኪሎ ግራም ሲሆን ልጁም በጥሩ ጤንነት ላይ ይገኛል። በፌዴራል ፖሊስ ታጅባ ልጇን ያቀፈችው ናዮ በጋንዲ ሆስፒታል ልዩ የሆነ እንክብካቤ እንደተደረገላት ታውቋል። ሶሻል ሚዲያ ላይ እስር ቤት እንድትወልድ ተወሰነባት እያሉ ብዙዎች ውሸት ቢያስወሩም ነገር ግን ናዮ በጋንዲ ሆስፒታል ወንድ ልጇን ለመታቀፍ በቅታለች። እስካሁን ድረስም ሆስፒታሉ ውስጥ እንክብካቤ የተደረገላት እንዳለች ሰምተናል። ለማስታወስ ያህል ነፃነትና ሌሎች ቲክቶከር ጓደኞቿ ከታሰሩ ወደ ስምንት ወር ገደማ ሊሆናቸው ነው። የታሰሩበት ምክንያትም ከኢትዮጵያ አየር መንገድ ጋር የተያያዘ ነው። ምናልባት ለረሳችሁት ወይም ያልሰማችሁ ካላችሁ ትንሽ ላስታውሳችሁ፣ ነሐሴ 16 2016 ዓመተ ምህረት ነበረ። ለዚህ ሁሉ ጊዜ እስር ቤት ያስቆያቸው ነገር የተከሰተው የአሸንዳ በዓልን በመቀሌ ለማክበር ነበር። ቲክቶከሮቹ ወደ መቀሌ ለማቅናት ወደ ኢትዮጵያ አየር መንገድ የሄዱት፣ ነገር ግን የኢትዮጵያ አየር መንገድ ኢቲ 190 የሆነ አውሮፕላን ውስጥ ከገቡ በኋላ የአየር ንብረቱ አስጊ ነው በሚል በረራው ሲሰረዝ ተሳፋሪዎቹ እንዲሁም ደግሞ እነ ጆን ዳንኤልም ተቃውሞ አስነሱ። በነገራችን ላይ ጆን ዳንኤል መጀመሪያ አልወርድም አላለም ነበረ። በቃ እንወረድ፣ እንግዲህ ምን ይደረጋል ብሎ እየወረደ ባለበት አንድ ከስሩ እያወራ የነበረ መልኩን ያላየነው ሰው ነው አንወርድም፣ ለምን ከፈለጉ እስካይላይት ወስደው ያሳድሩን እንጂ አንወርድም። በቃ እንቃወም፣ በግድ የሆነ ነገር ያደርጉልናል ብሎ ሲለው ጆን ዳንኤልም ወደ ተቃውሞ የገባው ያኔ ነው እንጂ እወርዳለሁ ብሎ በመውረድ እንቅስቃሴ ላይ ነበረ። እንውረድ በቃ ምን ታዲያ፣ ምንም አማራጭ የላቸውም። ያላቸው አማራጭ እስካይላይት ይሄን ሁላ ሰው ማሳደር ነው፣ ወደድ ጠሉ ማለት ነው። መቀሌ ኤክስቴንድ ያደረጉትና ኤመርጀንሲ ላንዲንግ ያደረጋሉ ግዴታ በቃ አንወርድም ማለት ማርያምን ጆን ዳንኤል አውሮፕላን ውስጥ ሆኖ ላይቭ ገብቶ እያወራ ነበረ። እናም መጀመሪያ ላይ የመቀሌ አየር ማረፊያ አራት ሰዓት ስለሚዘጋ እናንተ ደግሞ ከአራት ሰዓት በኋላ ስለሆነ ልትደርሱ የምትችሉት አይቻልም፣ በረራው ተሰርዟል ተባሉ። በመቀጠልም ደግሞ አይ ብልሽት ቴክኒካል ኢሹ ስላጋጠመን ውረዱ ዛሬ አይበርም ተባሉ። ይህንን እንግዲህ ጆን ዳንኤል ነው ሲል የነበረው ቀርጨዋለሁ እያለም ነበረ። በኋላም አይ ልውረድ በቃ ብሎ ሊወርድ እያለ ነው ጓደኛው ከስሩ ሆኖ አያንወርድም ብሎ እንግዲህ እዚህ ጣጣ ውስጥ የከተተውና ለስምንት ወር አሁንም ገና የሚቀጥልም ገና ብይን እየጠበቁ ነው ያሉት። ይህን ያህል ጊዜ እንዲታሰሩ የሆነው በዛ የተነሳ ነው። በተቃውሞ ወቅት በተለይ ጆን ዳንኤል ቲክቶክ ላይ ላይቭ ላይ በመሆን የበረራ ሰራተኞችን በቀረጻ እያየ ብዙ አስጠብቃችሁናል፣ በረራውን እናደርጋለን፣ አይከሰከስም እያለ ሲል ታይቷል። አብረው የነበሩት ጓደኞቹና አጎቱ ኤልያስ ድሪባ ማለትም ዳዊት ድሪባ በሚል የቀድሞ ስሙ የምናውቀው አጎቱም በድርጊቱ ተሳትፈዋል በሚል ነው በቁጥጥር ስር ሆነው የታሰሩት። በተደጋጋሚም የዋስትና መብታቸው እንዲከበርና ጉዳያቸውን ውጪ ሆነው እንዲከታተሉ ጥያቄ ቢያቀርቡም ውድቅ ሆኖባቸዋል። በተለይ ደግሞ በአንድ የችሎት ውሏቸው ከተከሳሾች መሀል አንዷ ማለትም ናዮ ነፍሰ ጡር መሆኗና የመውለጃዋ ቀንም በመድረሱ ምክንያት እባካችሁ ውጭ ሆና ትውለድ ብለው ጠይቀው ነበረ። ነገር ግን ፍርድ ቤቱ ሳይቀበለው ቀርቷል። ዮሐንስ ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንደሰን፣ ኤልያስ ድሪባ፣ ሌኒ ክንፈና ይዲዲያ ነፃነት ነሐሴ 16 ቀን 2016 እንዳልኳችሁ በግምት ከምሽቱ ሶስት ሰዓት ተኩል ሲሆን ነው ንብረትነቱ የኢትዮጵያ አየር መንገድ የሆነ ኢቲ 190 አውሮፕላን ያላግባብ በመያዝ በቁጥጥር ስር አውለዋል። የመንግስት ሰራተኛ ኦፊሳላዊ ግዴታውን እንዳይፈጽም መቃወምና አለመታዘዝ ፈጽመዋል የሚሉ ሁለት ክሶች እንደቀረቡባቸው ይታወቃል። በዮሐንስ ወይም በጆን ዳንኤል ላይ ደግሞ ከነዚህ ሁለት ክሶች በተጨማሪ መልካም ስምን የሚያጎድፍ ተንቀሳቃሽ ምስል በኮምፒውተር ስርዓት አማካኝነት ማሰራጨት የሚል ሶስተኛ ክስም ቀርቦበታል እነሱም በቀረበባቸው ክስ ላይ የእምነት ክህደት ቃላቸውን ከሰጡ በኋላ የዋስትና መብታቸው ተከብሮላቸው ክሱን በውጭ ሆነው እንዲከታተሉ ጥያቄ አቅርበው ነበር በተደጋጋሚ ነገር ግን ክሱን የሚመለከተው ከፍተኛ ፍርድ ቤት ተጠርጣሪዎቹ የቀረበባቸው ክስ ከባድና ተደራራቢ በመሆኑ ዋስትና አያሰጥም በሚል ጥያቄያቸውን ሳይቀበለው ቀርቷል። ለሁለተኛ ጊዜም የዋስትና መብታችን ይከበር የሚል ጥያቄ አቅርበው በድጋሜ ውድቅ ሆነባቸው ነበረ። ይሁን እንጂ ባለፈው ደግሞ ባሳለፍነው ነው የካቲት ሀያ ላይ በነበረው ቀጠሮ ፍርድ ቤቱ ከነበረባቸው ክስ ሁለቱም በመተው እንዲከላከሉ ብይን ሰጥቷል። በዚህም መሰረት ተደራራቢ ክስ ስለሌለባቸው እንዲሁም ደግሞ ይዲዲያ ነፃነት ወይንም ናዮ ነፍሰ ጡር መሆኗን ከታሰረች በኋላ በማወቋና በአሁኑ ወቅትም የመውልጃ ቀኗ በመድረሱ የዋስትና መብት ይከበርልኝ ስትል ጥያቄ አቅርባ ነበረ። ፍርድ ቤቱም በቀረበው ጥያቄ ላይ አቃቢ ሕግ መጋቢት ሁለት ቀን ምላሹን እንዲሰጥ መጋቢት 17 ቀን ደግሞ በዋስትና ጥያቄው ላይ ብይን ለመስጠት ቀጠሮ ተይዞ የነበረ ቢሆንም የዋስትና መብታቸው ግን አሁንም ሳይከበር ቀርቷል። ነገር ግን ብዙዎች ሶሻል ሚዲያ ላይ ነፍሰ ጡሯ ናዮ እዛው እስር ቤት እንድትወልድ ነው የተወሰነባት እያሉ ዜና ያሰራጩ ቢሆንም እውነታው ግን እሱ ሳይሆን ቀርቶ በዛሬው ዕለት ማለትም ሚያዝያ 18 2017 ዓመተ ምህረት የናዮ ልጅ በጋንዲ ሆስፒታል 3.7 ኪሎግራም መዝኖ ተወልዷል። ባሳለፍነው ሳምንት በዕለተ ፋሲካ የትንሣኤው ቀን ማለት ነው ያሪድ ነጉ በሴቶች ማረሚያ ቤት አድርጎ በነበረው የሙዚቃ ዝግጅት ላይ ናዮ ቁጭ ብላ አይተናት ነበረ። በዚህ ሁኔታ እናም በተለይ ደግሞ አንዳንድ ፔጆች ናዮ ስትረስ ውስጥ ያለች ትመስላለች እና እባካሁ እባካችሁ ቢቻል ውጭ ሆና እንድትወልድና ልጇን እንድትንከባከብ ትደረግ። ምክንያቱም ናዮ ገና ከ20 ዓመት በታች የሆነች ወጣት ነች። እና እባካችሁ ይህንን ነገር እሷ መቋቋም አትችልም፣ እርግዝናውም ይከብዳታል። ከቤተሰቦቿ ጋር ሆና ልጇን ወልዳ እንድታሳድግ ይፈቀድላት፣ ውጭ ሆና ጉዳዩን ትከታተል። ካልሆነም ደግሞ የእስር ቤት ውስጥ መውለዷ ቀርቶ ውጪ ደህና ሆስፒታል ተወስዳ እንድትከታተል ይደረግ፣ ቤተሰቦቿም በነፃነት እንዲያዩዋት፣ በነፃነት እንዲያርሷት እባካችሁ እያሉ ሲጠይቁ ነበረ። እናም እንደሰማነው የጋንዲ ሆስፒታል ለልጇም ለእሷም ተገቢውን የሆነ እንክብካቤ እያደረገላት ነበረ። በምጥ እንድትወልድ ቢመክሯትም ነገር ግን በመጨረሻ ላይ ሳይሆን ቀርቶ የእንሽርት ውሃ በመደፍረሱ ምክንያት ልጇን በኦፕሬሽን ወይም በሲሴክሽን እንድትወልድ ተገድዳለች ማለት ነው። እናየው ገና ታዳጊ ናት። ገና ወጣት ቆንጆ ነች። የዓለምን እንደዚህ አይነት ጫናዎች ትቋቋማለች ብዬ አላስብም። ገና ልጅ ነች። እንደዚህ አይነት ከባድ ሁኔታዎች ላይ እስር ቤት ውስጥ ሆኖ መውለድ በጣም ከባድ ነው። ራሷን በደንብ መጠበቅ መቻሏን የምንጃ። እናም እንግዲህ እግዚአብሔር ፈቅዶላት በቶሎ ወታ ልጇን በነፃነት ሳትገደብ የትም መሄድ ስትፈልግ ተነስታ እየሄደች የትም ልጇን መውሰድ ስትፈልግ እየወሰደች በነፃነት የእስር ቤት ስሜት ሳይሰማት ልጇን እንድታሳድግ እመኝላታለሁ። እግዚአብሔር እንግዲህ ያቅልልላት። እንኳን ማርያም ማረችሽ፣ ናዮ ማርያም በሽልም ታውጣሽ።